የኢራን የኒውክሌር ፕሮግራም የቴልቪቭ ጥቃትና የቴህራን የመልስ ምት በመካከለኛው ምስራቅ ምድርን ሰማይ ሰማይን ምድር ካደረጉ ከሳምንት ደጃፍ ደረሱ። እዚህ ከዘነበ እዚያ ይጎርፋል በሚባልበት ቀጣና ድንበር ተሻግረው ሰማይን አልፈው የሚወነጨፉ የእስራኤል ቦምቦች ነበልባል ኢራንን እየገረፏት ነው። ከኢራን ወገን የሚወነጨፉ ሚሳኤሎችም በቴልቪቭ ሰማይ ላይ ሲያጓሩ በምድሩ ስጋትን ፈጥረዋል። እስካሁን ድረስ 585 ኢራናውያን በነዚህ የእስራኤል ጥቃቶች ሕይወታቸው ማለፉንና ወደ 1300 የሚሆኑት ደግሞ መቁሰላቸውን የኢራን መገናኛ ብዙሃኖች ዘግበዋል። ለእስራኤል ጥቃት ኢራን በወሰደችው በሚሳኤል የታገዘ ምላሽ 24 ሞተው በመቶዎች የሚቆጠሩ ቆስለዋል። ሌላ አዲስ የአየር ኃይል ድብደባ በትሔራን ላይ መጀመሩን የእስራኤል መከላከያ ኃይል ማለዳውን አስታውቋል። በዚህ ጦርነት ላይ በሳዳም ሁሴን አልተክሊ ዘቢባ ኤንድ ዘኪንግ መጽሐፍ አረመኔው ሽማግሌ ተብላ የተገለጸችው አሜሪካ በቀጥታ ልትሳተፍ እንደሆነ ተሰምቷል። ብሉምበርግ እንደሚል ዋሽንግተን ከኢራን ጋር በቀጥታ ወደ ጦርነት ውስጥ ልትገባ ተዘጋጅታለች። ይህም በመጪዎቹ ቀናቶች ውስጥ ይሆናል። ፕሬዚደንት ዶናልድ ትራምፕ በትላንትናው ዕለት ከጋዜጠኞች ጋር በነበራቸው ቆይታ አሜሪካ በኢራን ላይ ጥቃት ትሰነዝራለች በሚል ለቀረበላቸው ጥያቄ የሰጡት ምላሽ ደግሞ ለዚህ ዘገባ እማኝ፣ ለመላምቶችም ማስረጃ ነው። ማን ያውቃል? ላደርገውም እችላለሁ። ማንም ሊያውቅ አይችልም። የምለውን ከተረዳችሁኝ፣ ላደርገውም ላላደርገውም እችላለሁ። ምን ልወስን እንደምችል ማንም አያውቅም። ልናገር የምችለው ነገር ኢራን እጅግሩ ያለየለት ማጥ ውስጥ መግባቷ ነው። ኤቢሲኒውስ የአሜሪካ ከፍተኛ የስለላ ሰዎችን ዋቢ አድርጎ እንዳስነበበው ይህ ለጊዜውም ቢሆን በይሆናል የተቀመጠው የአሜሪካ ጥቃት እንደ ዕለተ አርቡ የእስራኤል ጥቃት ሁሉ የትሔራንን የኒኩለር መሠረተ ልማቶች ያነጣጠረ ነው። ፎርዶው የተሰኘው የኢራን የኒኩለር መሠረተ ልማት ደግሞ ዋነኛ የዋሽንግተን ኢላማ እንደሚሆን ተነግሯል። ይህ የኒኩለር መሠረተ ልማት ማለት የእስራኤል ብሔራዊ ደህንነት አማካሪ ሳናት ጠፋው ተልዕኳችን አይቋረጥም ያሉለት ከምድር በታች የሚገኝ የኢራን ትልቁ የዩራኒየም ማበልጸጊያና ቁመናው የተጠናከረ የአየር ላይ ጥቃቶችን መከላከል የሚችል ነው። የቀድሞ የአሜሪካ ውጭ ጉዳይ ሚኒስቴር የኢራን አክሽን ቡድን ልዩ አማካሪ ጋብርኤል ኖሮንሃም ይላሉ። እስራኤል ለጀመረችው አሜሪካም ለወጠነችው የኢራንን የኒኩለር መሠረተ ልማት የማውደም ተልዕኮ ፎርዶው ወሳኙ የኒኩለር መሠረተ ልማት ነው። 6 over 16,000 ከ16,000 በላይ በምድር ኮሪ የሚገኙ የላብራቶሪ መመርመሪያ ሴንተር ፉጅ ያሉት አካባቢው በተራሮችና ኮረብቶች የተሞላ ነው። በከፍተኛ ደረጃ የበለጸጉ የዩራኒየም ክምችቶች አሉት። ባለፈው ዓመት በጦር መሳሪያ ደረጃ ሙከራ ተደርጎበታል። አደገኛ የሆነ መሠረተ ልማት ነው። የአሜሪካ የደህንነት ሰዎች ፎርዶ ላይ ያነጣጠረው የአሜሪካ ተልዕኮ በኢራን ቆም ከተማ በሚገኘው የምድር ውስጥ ላብራቶሪ ላይ ያነጣጠሩ ጥቃቶችን ያጠቃልላል ብለዋል። በአሁኑ ሰዓት በቴህራን የሚገኘው የኢራን የኒውክለር ኮምፕሌክስ በእስራኤል አየር ኃይል ኢላማ ውስጥ መውደቁም እየተነገረ ነው። የፎርዶው የኒውክለር መሠረተ ልማትም አሜሪካ ሰራሽ በሆኑና በእስራኤል በተሰነዘሩ ባንከር ቡስተር ቦምቦች ጥቃት ስር እንደሚገ ገኝ የሪፐብሊካኑ ሴኔተር ሊንዚ ግራም በኤክስ ገጻቸው አስታውቀዋል። በአፍጋኒስታን፣ ኢራቅ፣ ፓኪስታን፣ ሶሪያ፣ ኩዌትና ሌባኖስ የአሜሪካ ምስለኔ ሆነው ያገለገሉት አምባሳደር ሪያን ክሮከር አሜሪካ በተለያዩ መገናኛ ምንጮች እየተነገረ እንዳለው ወደዚህ ጦርነት በቀጥታ የምትገባ ከሆነ ኢራን ሁለት ምርጫዎች ይኖራታል ሲሉ ለፖለቲኮ ተናግረዋል። አንድም በሁሉም የኒውክሌር መሠረተ ልማቶቿ ላይ የከፋ ውድመት እንዳይደርስ ወደ ድርድሩ መመለስ፣ ሁለትም በባሕረ ሰላጤው የሚገኙ የአሜሪካ ወታደራዊና የዲፕሎማቲክ ኢላማዎችን ማጥቃት። ይህ ሲሆን ግን በአጠቃላይ በኢራን ላይ የሚጠራው መዓት ቀላል የሚባል አይደለም። ምክንያት ቢባል የአሜሪካን ተሳትፎ ተከትለው የሚመጡ የኢራን ጥቃቶች የዋሽንግተንን የመልስ ምት የከፋ ያደርጉታል። በሌላ አማርኛ ኢራን ከሁለት አስርተ ዓመታት በፊት የነበረው የኢራቅ እጣ ፈንታ ሊደርሳት ይችላል። ከሁለት አስርተ ዓመታት በፊት በአውሮፓውያኑ ሚሊኒየም ከጎረቤቷ ኢራን ጋር ለገባችበት ጦርነት ፕሮፓጋንዳ ስታዘጋጅ በወቅቱ ፕሬዝደንቷ ከፍተኛ የማጥፋት አቅም ያለው ጅምላ ጨራሽ መሳሪያ መታጠቋን አወጀች። የሳዳም ሁሴን ትርክት ዘመቻ ኢራቅን አዋለደ። የአሜሪካና የብሪታንያ በደም የተነከሩ እጆችም ዘመቻውን በሁለት ሳምንታት ውስጥ ቋጩት። ሳዳም ሁሴንም ከትርክት ባልዘለለ መሬት ባረገጠ ፕሮፓጋንዳቸው በአሜሪካ እጅ ወደቁ። በስቅላትም ተቀጡ ይህን ታሪክ ከዛሬዋ ኢራን ጋር ስናገናኘው ሁለቱንም ሀገራት በአሜሪካ ጥርስ ሲያስነክሰባቸው ጉዳይ ጨራሽ የተባለ የጦር መሳሪያ ይታጠቃሉ የሚል ስጋት ሆኖ እናገኘዋለን ከዚህ አንጻር አሜሪካ በአየርና በምድር በምታደርጋቸው ወታደራዊ ተልእኮዎች ድንቅ የኒኩለር ጠበብቶችን መግደል እንጂ የኢራንን የኒኩለር ፕሮግራም ማጥፋት አትችልም በዚህ ምክንያት ተልእኮው አደጋ ውስጥ ይወድቃል ማለትም የወረሃ መጋ ቢቱ የኢራን መቅሰፍት የዘመቻ ኢራቅ አይነት ዘመቻ በኢራንም በድጋሚ በዚህ ምክንያት ሊታይ ይችላል። ከዚያ አኳያ ነገሮች ወደ ድርድር የሚያመሩበት አማራጭ ሰፊ ነው። ኢራንም ለመሰል ንግግሮች በሯ ክፍት መሆኑን በውጭ ጉዳይ ቢሮዋ በኩል አስታውቃለች።